ዘመናት መፈራረቅ የማይቋረጥ በምድር ያለ ሰማያዊ አገልግሎት ነው። ማሕሌት ሀሌ አመሰገነ የሚል ጥሬ ግስ አለ። እዚያ ሀሌ የሚለው ማሕሌት ተብሎ ይወጣል። እዚያም ሀላየት ማሕሌተ ሙሴ ይላል። እዚያ እስራኤላውያን ከግብጽ በወጡ ጊዜና ምስጋናው ከብሉይ ጀምሮ የመጣ ነው። ማሕሌቱ የቆየ ነው። የቅዱሳን መላእክትን ምስጋና የምናይበት የምናውቅበት አውቀንም እንደ ቅዱሳን መላእክት የምናመሰግንበት ሰማያዊ የምስጋና ስርዓት ማለት ነው። ይህ ማለት ቤተክርስቲያናችን በምድር ያለች ነገር ግን ሰማያዊ የሆነች ናት በእርሷ የሚፈጸመው ስርዓተ ማሕሌት ሰማያዊ ነው ምስጋናውም ሰማያዊ ነው አንደበታቸውን በዝማሬ ልቡናቸውን በሚስጥር ጽሙድ ሆነው የሚያመሰግኑ ምድራውያን መላእክትም ይባላሉ አባቶቻችን ስለዚህ የመላእክት ምስጋና የምናይበት ነው ስርዓተ ማሕሌት ማለት እንዴት ነው የምናየው ካል መላእክት እንደሚያመሰግኑ እናውቃለን ሁላችንም። እንዴት እንደሚያመሰግኑ ግን የምናውቀው የምንረዳው በሥርዓተ ማሕሌት ነው። ማሕሌት የሚባለው ምስጋና ነው ለፈጣሪ ሰማይ ወምድር፣ ለድንግል ማርያም፣ ለቅዱሳን መላእክት፣ ለቅዱሳን ጻድቃን ሰማዕታት እየክብራቸው የሚቀርብ ምስጋና ማለት ነው እና ዋነኛው ጥንታዊውን እንደውም የጀመሩት ምስጋናውን መላእክት ናቸው። ሰው ሲፈጠር ሕፃን ከአይነ እሬ እንደሚገኝ ሕፃን እንደተወለደ አይኑ ብልጭ ብሎ ሰውን ለማየት ነው የሚጎመጀው እና መላይክትም በተፈጠሩ ጊዜና አይናቸው ያረፈ ከምንድነው? ነው ከምስጋና ነው። ሲያመሰግኑ ቅዱስ ቅዱስ ቅዱስ እግዚአብሔር ብለው አመስግነዋል። ይሄ ምስጋና ነው፣ እስከ ዓለም ፍጻሜ የሚመሰግነው ማሕሌት ማለት ይሄ ነው እና ስለዚህ ዚያ ሲወርድ ሲዋረድ ያው ከኦሪቱ የነበረው ወደ አዲስ እየተሸጋገረ በዘጸአት ምዕራፍ 15 ላይ ይሄ እንዳይለቃል እስራኤላውያን እንደዘመሩት እናገኘዋለን። እንደገና መዝሙረ ዳዊት ሰባ ሰባት ምዕራፍ ቁጥር 25 ላይ በጾመላይቱ መዘምራን ማእከለ ደናግል ዘባጥያ ተከወሩ እያሉ ነብይ እግዚአብሔር ልባ አምላክ ዳዊት አመስግኗል። መላእክት እየዘመሩ መጡ፣ በደናግሎቹ መካከል ይላል እዚያ ነ መላእክቱ እንደገና ደግሞ ሀዋርያቶች ከቅዱሳት አንስት ጋራ ሆነው እዚያ ሙሴ አሮን ከማርያም እህተ ሙሴ ጋር ሲዘምሩ እንደነበር በሐዲስም ጊዜና ደግሞ ሐዋርያት ከሰላሳ ቅዱሳቱ ቅዱሳት አንስት ጋራ ዘምረዋል፣ ፈጣሪያቸውን አመስግነዋል። እና ስለዚህ እዚያ ቅብብሎች ነው የመጣው፣ ወደዚህ የመጣው ማለት ነው። ስለዚህ የመላእክትን የምስጋና ስርዓት የምናውቅበት በምድር ያለ በሰማይ የተጀመረ ነው ማለት ነው ስርዓተ ማህሌት

የምስጋናና የጸሎት አገልግሎት ዛሬ ላይ ምን ይመስላል? በምን አይነት ሁኔታ ላይ እስኪ ይገኛል? ሊቃውንቱ ትዝብታቸውን እንዲህ ያጋሩናል። አሁን እኛ ስናየው ማሕሌቱ ዋናው ወረብ እያማረ እያለ ያ በድምቀት እየተወረበ እያለ መካከል ሶስተኛ አራተኛ የሚባል አሁን የመጣ ዜማ አለ። እሱን ያስገብተው ወንበርም የለውም፣ ቅጸላም የለውም። ከምን እንደተፈጠረ አይታወቅም። ያንን ያስገቡና በቃ እንደ ብራውያን ሴቶች አንገታቸውን አወፍረው ቅንጭላታቸውን ነቅንቀው በቃ እምቧዞር እየዞሩ ሲጨፍሩ ይታያሉ። ስለዚህ እኛ አባቶችም እያሳዘነ ነው እያሳዘነ ነው፣ ስራ ተወጥ እየሆነ ነው። ወረብ ካለ አንዳንድ ጊዜ ስራ ታልቆችም አሉ። ባጭሩ ወረብ ካለ አሁን አገልግሎቱ ሌላ ላይ ችግር የለም፣ ወረብ ላይ ነው ችግሩ። ወረብ ካለ በክብረ በዓልም እንደው በተከታታይ እሁድ ሁድ ስለሆነ የጽጌ የበለጠ ይመስላል እንጂ በክብረ በዓል ቀንም ያው ነው። የጽጌ ደግሞ ምንድን ነው ከተባለ በሌላ ጊዜ የማይመቻቸውም እሁድ ቀን ከመሆኑ አንጻር እረፍት ያላቸውም ቤተክርስቲያንን ከመውደድ የመቤታችን ፍቅር ስላለባቸው ይመጣሉ። በቀናነት ያድራሉ። ውጤቱ ግን ደግሞ ደስ አይልም። አገልግሎት ማለት ቤተ ክርስቲያን እንደምትፈልግ መተዋል እንደምትፈልግ ግን አላገለገሉ። እንዲያውም ይሄ ምን ያስገርማል! አሁን ማህሌት ተቆሞ መልክ ተወርቦ ካበቃ በኋላ እንደገና ቅኔ ይዘርፏሉ። በማይል ገብተው እንደዚህ ምለው እንደብድ ገብተው፣ እንግዲህ የቅኔ ቦታ አለው። ቅኔ ከቅዳሴ በኋላ ነው የሚደረገው። እነዚህ ግን ከየት እንዳመጡት ራሱ ባህሉ ሳይታወቅ መሀል ላይ ይገቡና ቅኔ ይዘራሉ። እንግዲህ ከዚህ ላይ ቅኔ የለም፣ አባቶቻችንም አላቆዩና የለም። አርያም ሲቆይ በስርአት አርያም ላይ ባለሙያ ያለ ሁለት ስላሴ ሶስት ስላሴ ሊያደርግ ይችላል። ከዚያም ደግሞ ሊዘርፍ ይችላል። ምነው? ቦታው ነው የአርያም የቅኔ ቦታ። ማሕሌቱ ራሱን ችሎ ተቆማል፣ እንጂ በመልክ ላይ ዚቅ ተጸንጽኖ ተወርቦ ሲያበቃ እንደገና እነሱ ገብተው ደግሞ ቅኔ ይዘራሉ። እንዲህና እንዲ ይታያሉ። እነዚያ ከበሮቹ መቾዎችም እንቧዘሩ ይዞራሉ። ስለምንድን ይበላውን ሚስጥሩን ካለመረዳትና አገልግሎቱን የመዘንጋት የአገልግሎቱን አላማ የመዘንጋት ሁኔታ ነው። ሚስጥሩን የተረዳ የአገልግሎቱን ዓላማ ያወቀ ከዚህ ውጭ ከሥርዓተ ማሕሌቱ ውጭ ባሉ ነገሮች ሊታይ አይችልም። ከስርዓቱ ውጭ ደግሞ ሊያስገባም አይችልም ነበረ። ቤተክርስቲያናችን ሁሉም ሚስጥር አላት። ያለ ሚስጥር ዝም ብሎ የሚባል ከስርዓት ውጭ የሆነ ነገር የላትም። ስርዓቷ ደግሞ ሰማያዊ ነው። ስለዚህ ሚስጥሩን ያለ መረዳት ስንል አሁን በማ በጽጌ ወቅት ብክዩ ህዙናን ሀለ የክሙ ስደታ ብለን እንጸነጽላለን እንወርባለን። ይህንን ሚስጢር የሚያስብ ሰው ፊቱ ይጠቁራል፣ ልቡ ነው ያዝናል። ምንድ ነው የእመቤታችን ስደት እያሰባችሁ እናንተ የምታዝኑ ሰዎች ባዘን ያላችሁ አልቅሱ ነው የሚለው ሚስጢሩ ማለት ነው፣ ትርጉሙ። ስለዚህ መሰደድዋን በእሾህ በረሃብ መንገላተቷን፣ ይህንን ግልቷን የሚያስብ ሰው ሊደሰት በጣም ቅናጤ ሊያበዛ አይችልም። ከልቡ ያለ ስደቷ ነው፣ ተዘክሮተ እግዚአብሔር ተዘክሮተ መስቀል ነው የሚያስበው። ስለዚህ በጣም ልቡናው ይማረካል። ከዚህ አንጻር ይህንን ሚስጢር ግን ካላወቀ ተፈስ ይመስለዋል። ብኩ የሚለው ተፈስ ይመስል ይችላል፣ ካለማወቅ የተነሳ ማለት ነው ሁለተኛው የአገልግሎቱን አላማ መዘንጋት ብያለሁ። ይህ ምንድን ነው? የአገልግሎቱ አላማ የሰው አላማው የተፈጠረበትም እግዚአብሔር ማመስገን ነው። ስለዚህ አምልኮትን መፈጸም እግዚአብሔር ማመስገን ነው። የመሀሌቱ ስርዓቱ ይህንን ከዘነጋ አላማውን ስቷል ማለት ነው። ስለዚህ እውቀት የሌለው ማምለክ ይችላል፣ አምልኮቱን መፈጸም ይችላል። ማሊቱ መድመቅ አለበርነቁ ስላተ ቤተ ክርስቲያን አይደለም ቃል ለጀር ማቅረብ ነኛ ድርሻችን እውቀቱ እንዲታይ ይፈልጋል ሰው ከዚህ አንጻር ከስራት ውጭ ይሆናል ማለት ነው መሰረቱ አሁን ስናስረግጥ እስከምናስረግጥ ድረስ ብዙም ስህተት አይታይ አሁን ስናስረግጥ ዝም ብለን አይደለም ማስረገጥ ማለት ወዲያና ወዲ መመላለሱ አይደለም ክርስቶስን ወደ ቀራንዮ ሲወስዱት ለመስቀል ሰባት ጊዜ መንገድ ላይ እየወደቀ እየተነሳ ተጉዟል ከመከራው ብዛት ከመስቀሉ ክብደት የተነሳ በዚህ ጊዜ ግን አይሁድ 340 ጊዜ ረግጠውታል ከፊት ከኋላ ያሉ ማለት ነው 340 ጊዜ ሠለስተ ምዕት አርባ ጊዜያት ሲወድቅ ሲነሳ አይሁዳውያን ግን በማንሳት በማበርታት ፈንታ ረግጠውታል። ይህንን እያሰብን ነው የምናስረግጠው ክርስቶስ መረገጡን መከራ መቀበሉን የሚያስብ የሚያመሰጥር የሚመራመር ሰው ግን ከዚያ ነው ያለ አካሉ፣ ከዚህ ያለ ልቡ ደግሞ ከነገረ መስቀሉ አለ ማለት ነው። እንዲህ የሚያገለግል ከሆነ ልቡ አይማረግ፣ ሥጋዊን የመሰለ እንቅስቃሴ አያሳይም ማለት ነው። ከዚያ በኋላ ደከመብን ብለው ያሰበውን እንሳን ፈጽም ሊሞትብን ነው ብለው ወደ ቅራኔው አድርሰውታል። በፍጥነት ወረቡ የሚፈጥነው ከዚያ አንጻር ነው። እንደዚህ አድርገውታል ማለት በፍጥነት መጨረሻ ላይ ዝግ ብለን እንጸነጽላለን፣ ኋላ ደግሞ እናፈጥነዋለን አለን። ይሄ ምንድነው? ቀስ አድርገው መከራ በዙበት ሊሞትብን ነው ብለው ደግሞ በፍጥነት ወሰዱት። ስለዚህ በፍጥነት እንወርባለን። ከዚያ በኋላ ወረቡን አመላለሱን ባለበት መዝለቅና ማሸብሸብ ለሁሉ አይቻልም፣ ለተወሰኑ ሰዎች ነው። ባጭር መልኩ ሚስጥሩን ቆርጠው ሀሳቡን ሳይጨርስ ወደ ቅያሬ ያመጣሉ። ማል የተገባው ይመሰለ በዚህ ሰዓት ሁሉም አንዱ ሁኑ። በጣም ከልክ ያለፈ ሥርዓትን፣ ያልጠበቀ አገልግሎት ያልሆነ ይፈጸማል ማለት ነው። አሁን አባቶቻችን ጥንት ከበሮ ሲመቱ በእውቀት እንጂ በጉልበት አይደለም። አሁን ከበሮ የሚመታ በእውቀት ሳይሆን በጉልበት ነው። ጉልበት የሌለው ሊመታ አይችልም፣ ይገፋል፣ ይወድቃል። እኔም ራሱ ቀድሞ መታ ነበር፣ አሁን ግን አልመታም። ስለዚህ ከዚህ አንጻር ከበሮ ጉልበት የምናሳይበት እየሆነ አባቶቻችን ያላሳዩን ቤተክርስቲያን የማትፈቅደውን ስርዓት እናያለን ማለት ነው። ከምን አንጻር ስንል ይጽሉን ካለመረዳት የአገልግሎቱን ዓላማ መዘንጋት የዚህ ውጤት ነው ማለት ይህም ሙሉ ሲሆን የሚመለከታቸው አካላት ዝምታ፣ ከዚያም አልፎ በማወቅም ይሁን ባለማወቅ የጉዳዩ ደጋፊ መሆናቸው ለስርዓተ ማሕሌት መጣስ ይበልጥ በር የከፍተ እንደመጣም መምህራኑ ይናገራሉ። አሁን ይሄ ስርዓተ ማሕሌት መጀመሪያ የሚያስተዳደሩ ከመሃል ይቆማሉ፣ አሉ፣ ያያሉ። ከዚያ በኋላ መስተንግዶ የሚሰጠው ግራ ቀኝ አጋፋሪው ነው። ከዚያ ቀኝ ጌተው ሊቀጠበብቱ ተመልካቾች ናቸው። ስህተቱን ስለዚያ ያንን ጊዜና እዚያ የተቀመጡ እንትኖች ለምን እንደዚህ አይሆንም? አንተ እንዲህ ያለ ያጋንን ጭፈራ ስትጨፍር አይቻልም፣ በዚህ ቦታ ላይ ቁም ቢሉት አደራነታቸው ተዋጡ ማለት ነው። ግን አይሉም፣ አብረው ይጨፍራሉ። ሁለት አይነት ነው። ለምሳሌ ይሄ የሚመለከታቸው ስርዓቱን ማስጠበቅ የሚችሉ ሰዎች ዝም የሚሉት አንደኛ እንደዚያ ከስርዓት አልባ የሚታዩ ሰዎች ደጋፊዎች አሏቸው፣ ከመምህራኑም ከምዕመናኑም ይወዱላቸዋል። ያንን ማለት ነው። ስለዚህ ተው ብላቸው እነዚህ ቅሪላቸውን በማለት ምዕመናን ይከፋቸው በማለት የሚተዋሉ ከሥርዓት እግዚአብሔር ይልቅ የሰውን ጥላቻ በመፍራት ዝም የሚሉ ሰዎች አሉ። ነገር ግን ትክክል አይደለም። መምህሩ ዲያቆንን ቀና ብሎ ቢናገር ሌላ ችግር ስለሚገጥመው ዝም አለቀውም። ዝም ስለዚህ አሁን እኛ ያለነ ምድራዊ እንጀራ ማፍሰል እንጂ ሕጉን መጠበቅ ለቀናል። የቤተ ክርስቲያኗን ሕጓን አላስጠበቅንላትም። ስለዚህ አሁን ተቆጣጠሪ ባለቤት ማሕሌቱ ባለቤት አልባ ሆኗል። የሚቆጣጠር ከላይ ከመመሪያው ከሀገረ ስብከቱ ከደብረ አስተዳሪያው ካለቃው መመሪያ ቢሰጥ ኑሮ ይሄ ሁሉ መቆም ይችል ነበር። ግን አበስነ ምስላባዊን ሁላችንም ዝምለን እያየነ የቤተ ይሌ ማይሌ ትውፊቷን እያጠፋንበት የመጣነ በዚህ ምክንያት ነው። ሁለተኛው ግን ራሱም ስርዓት እንዲያስከብር የተቀመጠው አካልም ደግሞ እንደነዚያ ሲሆን እንመለከታለን። ስርዓትን ጥሶ ከበሮን ያላመታቱ ያለ ስርዓቱ ሲያደርግ እናያለን። ስለዚህ እሱም የዚህ አካል ነው ማለት ነው። ለማስጠበቅ ሳይሆን እሱ ራሱ ተጠባቂ ይሆናል። ስርትን ሊያስጠብቅ ሳይሆን ስርዓትን ከሚሽሩ ጋር አብሮ እንመለከተዋለን። ስለዚህ ሁለት አይነት ነው የምናየው። አሁን መምህራን ሲናገሩ እንኳንስ ጸናጽላቸው ከልክ ሲያል ጸናጽላቸውን እንደዚህ ያጩሃሉ። የጸናጽሉን ድምፅ ሲሰሙ ሌሎች ጸጥ ይላሉ። አሁን እንኳንስ በጸናጽል ድምፅ ተው ብለው ከበሯቸው ይዙባት ውሻ ይሉ ምንድን ነው የመምህራን ክብር አልጠበቅ ይላል። ከአስተዳዳሪው ይልቅ መምህራን ያከብሩ ነበረ ማሕሌቱን የሚያገለግሉ ማሕሌቱም የሚገለገሉ ነገር ግን ትትናም የተወሰነ ቀነስ እያለ ነው። አባቶችና ክብር እየጠፋ ቃላቸውን መስማት እንደ አለዋቂነት፣ ስርዓትን መጣስ ደግሞ እንደ ንቀትና እንደ ስልጣኔነት እየታየ ስለሆነ ራሳቸውም ደጋፊ ከመሆን ሌሎቹ ደግሞ ይቀየሙ እንድናል በማለት ነው ስርዓት የሚያስከብሩ ሰዎች ዝም የሚሉት። ይህን ግን ማስረዳት ነው። በመሰረቱ አንዳንዶች ከቅንነትም ሊያገለግሉ ይችላሉ። ማለት እንደዚያ በመዝለላቸው በማጨብጨባቸው እግዚአብሔር የሚያስደሱት ይመስላቸው አለ። ግን ትክክል አይደለም። ጭውጫቦ አሁን አሁን ግን ጭብጫባ አለ። ከስርዓት ውጭ ሆነ አባቶች ጠብቀን ማስጠበቅ ግድ ይለናል። በመሰረቱ አሁን አርባ ጾምና ወርሃ ጽጌ አርባ ጽጌና አርባ ጾም ተመሳሳይ አገልግሎት ያለ በቤተ ክርስቲያን ሰፊ አገልግሎት ነው። የአርባ ጾምን አገልግሎት ግን መምህራን ብቻ ነው የሚያጥበት። ያ ምንድን ነው? ከበሮ የለም ወረብ የለም። አገልግሎቱ ግን ሰፊ ነው። ዳዊቱ በዜማ ይባላል። ቅኔው ይቀኛል። በጣም ሰፊ አገልግሎት አለ። ዲያቆናቱም አይቀርቡም፣ ምእመናንም አይመጡም። የሚደንቀው ነገር የኢየሱስ ክርስቶስ ጾም አይደል? አርባ ጾም። በወራ ጽጌ ግን ዲያቆናቱ ይመጣል፣ ምእመናንም ይመጣል። ስለዚህ የወረፍ ፍላጎት ያለው ብዙ አለ ማለት ነው። በቶ በረከቱ ማግኘት ይቻላል። ነገር ግን በወራ ጽጌም ስንመጣ ለበረከት እንደመጣን ሁሉ ስርዓት ባናጠፋ፣ የሚያጠፉትም ደግሞ ተባባሪዎች ባንሆን ጥሩ ነው እንላለን አባቶች ይህን ጠይቅ ይነግሩሃል ቢልም መጽሐፉ ዛሬ ላይ ግን እንደ ስርዓቱ የሚገኙ አባቶች ጥቂት በመሆናቸው ተከታዩ ትውልድ ስርዓቱን ለማወቅም እየተቸገረ ነው የሚሉት መምህራኑ ነው መፍትሄ ሀሳባቸውንም እንደሚከተለው ገልጸዋል በስርዓተ ማሕሌት ላይ አባቶቻችን ለማየት እነሱ የሚያደርጉትን ለማድረግ እንደ እነሱ ለመምታት ከበሮ እንደነሱ ለመዘመር ህፃናት የነሱን ለመያዝ ይፈልጉ ነበር። የነሱን አመታት፣ የነሱን እንቅስቃሴ ለመያዝ ቤተ ቤተክርስቲያን ሄደው ያድራሉ። አሁን ግን የማንን ነው ተተኪዎቹ የሚያዩት? ከማን ይማሩ ስርዓቱን? ከማን ይመልከቱ? አባቶች ዝም ካሉ ማንን ያድምጡ? አባቶች ስርዓቱን ካላሳዩ ማንን ይመልከቱ? አሁን በስርዓት ዑደት ላይ ታቦት ሲወጣ ከበሮ የሚሰጠው የሚዘለው ነው። ያንን ነው የሚመለከቱት። ስለዚህ ቀጣይ የሚተኩት ልጆች ያንን እያዩ እንደዚያ መሆን ነው የሚፈልጉት። አባቶችን ያዩ አባቶችን የተመለከቱ ቀድሞ እንደነሱ ናቸው። አሁን ግን አሁን ግን ወጣቱ አባትን የሚያይበት ጊዜ አላገኘም። አባቶችን ደግሞ እየታዩ አይደለም። ስለዚህ አባቶች ስርዐትን እንዲያሳዩ ስርዐት ያልሆነው እንዲከለክሉ እላለሁ። አሁን እኔም እንደው አንዲት ሴትዮ እንቅርታን በላስ ተሰድባት ረሱን ስደቢው እኔም ጠልቼዋለሁ አለች ይባላል። ስለዚህ እኔ የምጠለው ነገር ነው እናንተ አሁን የምጠይቁኝ እና በማሕሌት ባማረው ማሕሌት ላይ እነሱን በማዳመጥ አምስት ዚቅ ለጽያ ዙ እንደሆነ ሶስቱ እንደተባለ ሌሊቱ ይነጋል። ማን ነው እነሱ በጭፈራም ባዘረ ይዙር ያሳድሩታል። እና ስለዚህ እኛ ትልቅ አስተምሮ ካስተዳደሮች ካጋፋሪዎች ላይ ይጠበቃል። መምራኖችን ሰብስቦ አዋይቶ የቤተ ክርስቲያን ስርዓት ያለ ፍርሃት እንዲያስጠብቁ መብት እንዲሰጣቸው መብት ያላቸው እንዲሆኑ ማድረግ ያስፈልጋል። ይህንን ማሰልጠን፣ መሰብሰብ፣ መምህራኖችን በተለይ መሰብሰብ፣ እዚህ አለቃዎችን፣ በመምህራኖቹ የሚገኘውን ቃለ ሜዳን ወደ አስተዳዳሪዎች ማቅረብ፣ አስተዳዳሪዎች ያንን ነገር እንዲያስፈጽሙ ከሆነ ቤተ ክርስቲያኗ ስርዓቷን ጠብቃ ትሄዳለች ማለት ነው።